ሰላም ሰላም፣ ጤና ይስጠልኝ ወድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ዳና ናቸው የእኔ ዳና እግዚአብሔር ይመስገን ብያለሁ፣ የእኔ ወድ ቤተሰቦች። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ቤተሰብ ሆኑ ለማለት እፈልጋለሁ፣ የእኔ ውዶች፣ የኔ ምርጣ ምርጦች ብያቸዋለሁ። እንግዲህ ዛሬ በአዲስ ነገር መጥቻለሁ። እንደምታዩት እንግዲህ ዳኒ ቤት ቪዲዮ ተለቆ ነበረ። ይህ ሁሉ እኔ ስራን ይመስለኝ ነው፣ እውነት ለመናገር ግን ቪዲዮ እስከ መጨረሻ ይከታተላቸዋለሁ። ግን አልሰራውባቸውም እንጂ ስራን ነው ይመስለኝ፣ እውነት ለመናገር ማለት ነው። ቤተሰብ እንግዲህ ብሩክ ለሁላቸውም ተናግሮ ነው እኔ ፍራንክ ያደረጉ ሀይሚ ብዙ ነገር ስላደረገችኝ፣ እኔም ደግሞ ይህ ፍራንክ በትንሽ አድርጋለሁ። ይቅርታ እየጠየቀው ለተመልካች እየተናገረ ነው ፍራንክ ያደረገ እውነት ለመናገር ማለት ነው እና እዚህ ደረጃ ይሄዳል ብዬ አንድ ቀንም አስቤ አላቅም። ብሩኬ ደግሞ እንደዚህ የሚያደርግ ልጅ አይመስለኝም እውነት ለመናገር ሀይሚን ደግሞ አውቃ እየሄደችባቸው ነው ብዬን ያሰብኩ ማለት ነው። ነገሩ እንግዲህ ሰፍቶ ሰፍቶ ወደ ትልቅ ቦታ ደርሷል። ብዙ ወንድሞቹም እንኳን በእነሱ ቪዲዮ ሰርቷል። እንደዛም ፍጹም ምርጥ ሰው እሱም ቪዲዮ ሰርቶ ነበረ እውነት ለመናገር ሀይሚና ብሩኬ እዚህ ደረጃ ላይ ይደርሳሉ ብዬ አንድም ቀን አስቤ ያላቅ። እውነት ለመናገር ነገሩ ግን ወደ እውነት እየተቀየረ ነው። እኔ ስራ መስሎኝ ነበረ እስከ ዛሬ ቪዲዮ ሳልሰራ ዝም ያልኩ ማለት ነው። ግን ቪዲዮ አ ያለው ግራ ያጋባል። ቤተሰብ ሀይሚና ብሩኬ መቼም የሚለያዩ ያለው ብዬ አላስብም። የእውነት ብዙ ሰው በማላቸው ገብቶ ሀይሚና ብሩኬን ለመለያየት ብዙ ሰው ገብቶ ነበረ ግን ዳኒ በጣም ኒንጃ አስመሳይ ባለጌ ልጅ ነው ብዬ ነው ማስበው። ቤተሰብ እውነት ለመናገር ዳኒ ከመጣ በኋላ ነው ወደ ሀይሚና ወደ ብሩኬ ከመጣ በኋላ ነው ያለሆነ ሆንም ያለሆነ በፊት ያለፈ ታሪክ መጥቶ ለሀይኝ ለማሳየት ለምን አስፈለገ? ማለት ሁለቱን ለመለያየት ነው ወይስ የእሱ ፍላጎት ለምን እንደሆነ አላቅም። ሀይሚን እያቀፈ ምናምን በጣም የሚደብሮ ጌታ እንዴ እነዚህ ልጆችን ለመለያየት ነው ይሄን ያሰብኩ አሁን ማለት ነገሮቹ ሲያስብ እንደተረዳው ሀይምና ብሩክን ለመላየት ነው ብዬን ያሰብኩ ማለት ነው እና ይሄ ነበር እቺ ሶስት ተብዬው ማለት ነው። ቲክቶክ ላይ ቪዲዮ አይተናል እኮ ከሀይሚ በፊት ነው፣ ያለፈ ታሪክ ነው። በፊት የተጻጻፉ ቆንጆ ምናም ብሎ ከዚህ በፊት እየተነጋገሩ ከዚህ በፊት የተነጋገሩ ዛሬ አዲስ አድርጎ አምጥቶ ለሀይሚ ለማሳየት ለምን አስፈለገ? የመቼም እንደሆነ እኮ ቀኑ የስንት ጊዜ እንደሆነ እኮ ያሳውቃል እኮ ብሩጌ ደግሞ ዛሬ በራሱ ቤት እውነቱን ነገር ይናገራል ብዬ ተስፋ ያደርጋለው እውነት ለመናገር በጣም የሚያናድድ ነገር ነው ሀይሚ ደግሞ ድሮ በደንብ ነው ብሩክ የምታምነው አሁን ዛሬ ላይ ለምን ምን ሆና ነው ሀይሚ ቆይ ሀይሚ ድሮ በደንብ አደለችም እንዴ ብሩክ የምታምነው አሁን እንዴት አታምነው እኔ ይሄ ገረመኝ ይሄ ነው እውነት ለመናገር ብዙ ሰው ሀይሚ እና ብሩክ ለመን ይለያዩ ብሎ በጣም ብዙ ሰው ሞክሮ ብዙ ሰው በእነሱ ማል ገብተው ብዙ ሰው ነገሩ ሳይሰካላቸው የሄዱ ሰዎች አሉ። እውነት ለመናገር ሀይሚና ብሩኬ በቀላል ይለያያሉ ብዬ አላስበው እውነት ለመናገር ማለት ነው። እና አንተ ሰውዬ የምንድን ነው የምትቀባጠረው? ለመለያየት ነው እንዴ? እያለ ነበር ብሩኬ ቪዲዮ ሼር አድርጎ ማለት ነው። እና ብቻ እውነት ለመናገር ግራ ያጋባል ነገሩ ማለት ነው። ቤተሰብ ሀይሚ ግን እንዴት እንዳመነችው ዳኒን አላቅም። የሆን ነገር ነ እንዲህ ያደረጋት ያልኩ ነበር። እውነቱን ለመናገር ይሄ በፊት ነው ከሀይሚ በፊት ነው ሶሱና ብሩክ የሚታወቁ ከዚህ በፊት ከዚህ በፊት እየተጻጻፉ ነገር ዛሬ የስን ሰዓት እንደ ስልክ እንደሚያወሩ ግማሽ ሰዓት ነው ምናምን የቆየ ታሪክ ነው። አሁን አምጥቶ አዲስ አድርጎ ሀይሚ እና ሀይሚ ከብሩክ እንደምትለዩ እያደረገ ያለው ዳኒ ነው። ማለት ነው እና እውነት ከመላቸው ሶስተኛ ሰው አያስፈልግም ብያ አምናለሁ። እውነት ከአይሜና ከብሩኬ ተማሮ እንኳን ከሮብታና ከአርብሽ ተማሩ። ማለት ነው እና ከዚህ በፊት ብዙ ነገር ተፈጥሮ ሮብታና አርብሽ የት ደረጃ ደርሶ ጋሽ በማል ገብቶ ነገሩን አስተካክሎ ሁሉንም አስታርቃቸው ማለት ነው አስባቸዋል። ሶስተኛ ሰው አያስፈልግም። እውነት በፍቅረኞች መሀል ሶስተኛ ሰው አያስፈልግም። እውነት ለመናገር ማለት ነው እና የሃይሚ እና የብሩኬ እንደዚህ ነገር የተፈጠረ ነገሩ በፍራንክ ነው የተጀመረ፣ ግን ወደ እውነት ተቀይሯል። የብሩኬ ስንት ጊዜ ስንት ቪዲዮ ተሰርተዋል። ይቅርታ ሀይሚ አጥፍቻለሽ ቅርታ አድርግልኝ ያለ ነበር። እውነት ስለምን ነበር እና ሃይሚን ግን እንዴት እንደጨከነችበት አላቅም። ለምን እንደጨከነችው አላቅም። ሀይሚን ለብሩኬ ማለት ነው ይሆናል እናቃለን ብሩኬ እንደምትወዳ እንደምታፍቅረ እናቃለን ግን ልባ በጣም ነው የምትወደው ብሩኬ ማለት ነው እንዴት እንደዚህ እንደሆነችውን ባናቅ የእውነት ሶስተኛ ሰው በማላችሁ ባታስገቡ መልካም ነው ብዬ አስባለሁ እኔ አሁን ላይ ይሄ ነው እየተረዳው ማለት ነው ነገሩ በፕራንክ ተጀምሮ ወደ እውነት እየተቀየረ ነው እና በጣም ነው የሚደብረው እውነት ለመናገር ስንት ሰው ለነሱ የሚጨነቁ ስንት ተመልካች አለ እውነት ለመናገር መልካም መልካም መልካም ኮሜንት ብትኮምቱ እንኳን ኮሜንቶቹን አይቶ የሆነ ነገር ወደ ራሳቸው ይመለሳሉ ብዬ አስባለሁ። ከስድብ ውጭ ከስድብ ውጭ አሪፍ አሪፍ ኮሜንት ኮምቱ፣ ተመልካቾች ማለት ነው። ይህን ኮሜንት እንኳን እያዩ ይመለሳሉ ብዬ አስባለሁ። መጀመ የሚናብሩ አይለያዩ። እውነት ለመናገር ይሄ ዳኒ ተብዬው ከነሱ ሕይወት ካልወጣ ሰላም የለም ብዬ አስባለሁ። እውነት ለመናገር ማለት ማለት ነው እና ሱሱ ደግሞ ከብሩኬ ጋር ቄጥቄጥም ትሄዳለች። እዚህ ጋር ዳኒ ተብዮ ሀይሚን እያቀፋት አይዞሽ አይዞሽ ጸጉሯን ምናምን እየተነካከል፣ አረ በጣም ነው የሚደብሩ። ምን ጉድ ነው እንዴ? ይሄ ዳኒ ተብዮ ከእነሱ ህይወት ካለወጣ ምንም ሰላም የለም ብዬ አስባለሁ። እውነት በጣም ነው የሚደብረው። ሀይሚና ብሩኬ ለማጣላት ነው ብዬ ነው ያሰብኩ አሁን ላይ ማለት ነው እና በጣም የሚደብር ስራ ነው እውነት። እና ሀይሚና ብሩኬ መቼም አትለያዩ አንድ ናችሁ፣ መቼም ማለት ነው እና ነገሩን እንደምስተካከል እርግጠኛ ነኝ። እንግዲህ ብሩክ ደግሞ የራሱ እየመሰለን ነገር መልስ ይሰጣል ብዬ አስባለሁ። ዳኒ ደግሞ እያለፈ ታሪክ እያመጣ እያሁኑ አስደርጓ እያሁኑ አስመስሎ